ጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን እያልኩኝ እንደምን ሰነበታችሁ፣ እንደምን አረፈዳችሁ፣ ከኢትዮጵያ ውጭ እንደምን አዳራችሁ እያልኩኝ ያው እንደተለመደው ቅዳሜና እሑድ እረፍት አድርገን ከሰኞ ደግሞ እስከ አርብ እንደ ጌታ ፍቃድ በዚህ በአንጾኪያ መንፈሳዊ ፕሮግራም የሚተላለፍ ፕሮግራም እንዳለ ተከታታይ ትምህርት ጀምረናል ስለ አስራ ሁለቱ የእስራኤል ነገዶች አስራ ሁለቱ የያዕቆብ ልጆች እያንዳንዳቸውማ ማ ይጀምረናል። ባለፉት ቀናቶች የመጀመሪያ ልጁ ስለነበረው ስለ ሮቤል፣ ቀጥሎ ሁለተኛ ልጁ ስለሆነው ስለ ስምዖን ከሊያ የተወለዱ ናቸው እነኚ፣ ሶስተኛው ሌዊ፣ አራተኛው ይሁዳ፣ ስለ እነኛ አይተናል። ዛሬ አምስተኛ ልጁ ከሊያ ስለተወለደው ይሳኮር ስለተባለ ደግሞ ልጁ እናያለን። ተዚህ ላቸው ከሆነ ሮቤል ማን ነው? አባትየው ስለሱ ምን አለ? ሙሴ ስለሱ ምን አለ? ዘፍጥረት 49 ላይ እና ዘዳግም 33 ላይ ሙሴና ያዕቆብ ስለ እያንዳንዳቸው የተናገሩት አለ ብለናል። አባትየው ያዕቆብ ሮቤልን ብኩርና ለአንተ ይሁን፣ አለቅነት ለአንተ ይሁን። የሮቤልን ብኩርና ነጥቆ ለዮሴፍ ልጆች ለመናሴና ለኤፍሬም ሰጥቷለን ስለዚህ ሮቤልን እንደ ውሃ የምተዋልልነ ሀለቅነት ለአንተ አይሁን ብሎ ሽሮታል ማለት ነው ከብኩርና። ነገር ግን በእስራኤል ልጆች መካከል ትውልዱ ይቆጠር ነበረ እና ሮቤል ሌላውም የተመሰለበት አባት የመሰለው የመሰለ በምን በሚዋልል ውሃ። ስምዖንና ሌዊን ደግሞ የመሰለው በአመፅ ሰይፍ የሴኬም ሰዎችን ያለሱ ፍቃድ ገብተው ተገረዙ ብለው ወንዶቹ ከተገረዙ በኋላ በሶስተኛው ቀን ገብተው ስምዖንና ሌዊ ገብተው የሴኬምን ወንዶች ሁሉ ስለገደሉ ያዕቆብ ተቆጣ፤ በሕይወቱ መጨረሻ ላይ ረገማቸው። ከያዕቆብ ልጆች ከመጀመሪያዎቹ ሶስቱ የተረገሙ ናቸው፤ ሮቤል፣ ስምዖን፣ ሌዊ። ሁለቱ ሮቤልና ስምዖን እርግማናቸውን ወደ በረከት የሚያስለውጡበት ምቹ አጋጣሚ ነበር፣ አልተጠቀሙበትም። ሌዊ ግን ተጠቅመዋል። ያንን የተረገመው እርግማል በምክራቸው ነፍሴ ያትግባ ከጉባኤያቸው ጋር ክብር ያትተባበር በሬና አስነከሰዋልና እያለ የነገራቸውን እርግማን አለ። ከዛ የሌዊ ነገድ ግን የእስራኤል ልጆች በስተው ግብፅ ምድር ኖረው ከወጡ በኋላ በሲና ተራራ ስር ተሰብስበው ሌሎቹ ነገዶች ጥጃ ሲያመልኩ ሙሴ እግዚአብሔር ወገን የሆነ ወደ እኔ ይምጣ ባለ ጊዜ ከሌሎቹ ነገር ተነጥለው ወገናችን ከእግዚአብሔር ወገን ነው እኛ ጥጃ እናመልክም ብለው የተለዩት የሌዊ ነገድ ናቸው። ስለዚህ በሕይወቱ ፍጻሜ ላይ ሌዊ ሙሴ ባርኳል። እግዚአብሔርም እንዳለው የመገናኛውን ድንኳን አገልግሎት በጠቅላላ አሳልፎ ሰጥቷቸዋል። ክህነት ከሌዊ ነገድ ነው። ከሌዊ ነገድ ውጭ ካህናት አይመረጡም፣ አይሆኑ የክህነት አገልግሎት ከዛ ውጭ ብለናል። ሌዋውያን መሬትም አልነበራቸውም እንደ ሌሎቹ ነገዶች ከነአን ምድር ገብተው አይዘሩ፣ አያጭዱ፣ አይቆፍሩ ጎተራ የሞሉ ለምን? እግዚአብሔር እኔ ርስታቸውን ይበሏል። ስለዚህ እስራኤላውያን የሚያመጡት ምን ምን እንደሚበሉ ምን ምን አስራታቸው እንደሆነ ተናገር ያለው ከዚህ በፊት በነበረው ማለት ነው። እና ስም ሌዊ አስቀይሯአለው። ከዛ ይሁዳን አየ። ይሁዳ ማለት በአስራ ሁለቱ የእስራኤል ነገዶች መካከል በጣም ፊተኛ ቀዳሚ ተሰሚነት ያለው ተደማጭነት ያለው ዮሴፍ ግብፅ እያለና አባታቸው ያዕቆብ መካከል ቃል አቀባይ ሆኖ ከዛ መልእክት ይዞ የሚመጣ ወደ ያዕቆብ፣ ከያዕቆብ ይዞ ወደ ዮሴፍ የሚሄድ። ያዕቆብም ይልክ የነበረው ማን ነው? ሮቤልን አይደለም፣ ይሁዳ ነው። ስለዚህ ሮቤል ተደማጭ አልነበረም። ይሁዳ ግን በአስራ ሁለቱ የእስራኤል ነገዶች መካከል በጣም ፊተኛ ሆኑ እናየዋለን። ሌላዊ ቀረና አለም በመገናኛው ድንኳን በሚሰፍሩበት ጊዜ ደመናው ከመገናኛው ድንኳን ላይ ተነስቶ ጉዞ ሲጀምር ከሁሉም ነገዶች ቀድሞ የሚነሱ በስተ ምስራት አቅጣጫ የሚሰፍረው ከይሣኮርና ከዛብሎን ጋር የሚሰፍረው ነገደ ይሁዳ ሁሉንም ነገዶች አስከትሎ ከፊት ከፊት የሚመራው ማን ነው? ነገደ ይሁዳ አለቃ በትረ መንግስት ከይሁዳ አይጠፋም የገዥም ዘንድ ከእግሮቹ መካከል ብሎ ያዕቆብን መረቆታል ስለዚህ ክርስቶስም የመጣው ከይሁዳ ዘር ነው በእስራኤል ላይ የነገሱ ነገስታት ብለናል ከንጉስ ሳኦል በስተቀር ንጉስ ሳኦል ከቢንያም ነገድ ነው የእግዚአብሔር ምርጫ አይደለም የህዝቡ ምርጫ ነው የተቀባውም በብርሌ ነው ዳዊት ግን ከይሁዳ ነገድ ነው የተቀባው በቀንድ ነው የእግዚአብሔር ምርጫ ዳዊት ነው እና መንግስት የሚጸናው ከይሁዳ ነገድ ነው ይሄንን አሳይቻቸዋለሁ ባለፈው ጊዜ ማለት ነው። ባለፈው ጊዜ በደንብ በተከታታይ እያየን የመጣ ነው እነኝን ነገሮች ማለት ነው። ስለዚህ እያንዳንዳቸውን አለ አርማቸውን በፊት ለፊት ይዘው ሲጓዙ ብለናል። የሮቤል ነገድ እንዳልኳችሁ በሚዋልል ውሃ ተመሰለ። አባታቸው ያዕቆብ ስምኦንና ሌዊ የተመሰሉት በምንድን ነው? በአመፅ ሰይፍ ነው የተመሰሉት። ይሁዳ ግን በደቡል አንበሳን የተመሰሉ በፊት ለፊት በግብጽ ምድረ በዳ ወጥተው ወደ ሲና ወደ ከነአን በሚሄዱ ጊዜ አርማቸውን ከፍ አደርገው ነው። በመገናኛው ድንኳን ዙሪያም ሲሰፍሩ አርማቸውን ተክለው እንደ ባንዲራ ምልክታቸው ማለት ነው። የሮቤል ምልክት ከወገብ በላይ ያለ ሰው ነው፣ የሮቤል ነገድ። የስምዖን ነገድ ደግሞ የቅጥር በር ነው። የሌዊ ነገድ ደግሞ መቅረዝ ነው፣ መቅረዝ የይሁዳ የነገደ ይሁዳ አርማው ደግሞ ፊት ለፊት እያሳየ የሚሄደው ምንድን ነው ብለናል? የአንበሳ ምስል ነው። አምስተኛው ይሳኮር ነው። በዘፍጥረት አርባ ዘጠኝ ከቁጥር አስራ አራት እስከ አስራ አምስት ላይ ስለ ይሳኮር ነው ዛሬ የማሳያችሁ። ዘዳግም ሰላሳ ሶስት ከቁጥር አስራ ስምንት እስከ አስራ ዘጠኝ ይሳኮር ለያዕቆብ ዘጠነኛ ልጁ ሲሆን ለሊያ ግን አምስተኛ ልጇ ነው። እግዚአብሔር ማሕፀኗን ከፍቶ በአንድ ጊዜ ዲናን ሴቷ ስትቆጠር ሰባት ልጅ ነው ሊያ ብቻ የተጠላቸው ሊያ የወለደችለት እና ይሳኮር ለያዕቆብ ዘጠነኛ ልጁ ነው። ለሊያ ግን አምስተኛ ልጇ ነው። የስሙ ትርጓሜ ይሳኮር ማለት ዋጋዬ፣ ሽልማቴ ማለት ነው። ይሳኮር የስሙን ስያሜ ያገኘው እናቱ ሊያ ያዕቆብን በልጇ በሮቤል እንኮይ ከራሔል ተከራይታ በመውሰድ የወለደችው በመሆኑና ሊያም ባሪያዬን ለባሌ ስለሰጠው እግዚአብሔር ዋጋዬን ከፈለኝ ስትል ነው። ይሳኮር ብላ ያወጣችለን። ዘፍጥረት 30 ከቁጥር 14 እስከ 18። እንኮይ በዚያን ጊዜ ማለት ነው በዚያን ዘመን እንኮይ የሚባለው ፍሬ ከወገብ በታች ያለውን የሰው አካል የሚመስሉ ማለት ነው፣ ከወገብ በታች ያለውን የሰው አካል የሚመስሉ ሥሮች ያሉት ሲሆን፣ ፍሬውን የበሉ ሴቶች ልጅ እንዲጸንሱ ያደርጋል የሚል እምነት ነበር። ያ እንኮይን የበላች ሴት ትጸንሳለች ብሎ ይታመን ነበር። ያዕቆብ በሕይወቱ ፍጻሜ ላይ አስራ ሁለቱን ልጆቹን የመሰለበትን ምሳሌ ዘፍጥረት 49 ቁጥር አንድ ላይ ተደጋጋሚ እየተናገርኩ ነው ያዕቆብም ልጆቹም ጠርቶ እንዲህ አለ በኋለኛው ዘመን የሚያገኛቸውን እንድነግራቸው ተሰብሰቡ ብሎ ሲመስል ቅድምም እንዳልኩት ሮቤልን በሚዋልል ውሃ ስምዖንንና ሌዊን በአመፅ ሰይፍ ይሳኮርን በይቅርታ ይሁዳን በደቦል አንበሳ የመሰለው ማለት ነው ይሳኮርን ስንመጣ ግን በአጥንተ ብርቱ አህያን የመሰለው፣ ዘፍጥረት 49 ቁጥር 14 ላይ ይሳኮር አጥንተ ብርቱ አህያ ነው፣ ለመሸከምም ትከሻውን ዝቅ አደረገ ይላል። ይሳኮር የተመሰሉ በምንድን ነው? በአጥንተ ብርቱ አህያን የተመሰለ አቀማመጣቸው የይሳኮር ነገድ ግብፅ ገብተው በስተው ከወጡ በኋላ የመገናኛውን ድንኳን ከበው በሚሰፍሩበት ጊዜ እንዲቀመጡ የተፈለገው ለምሳሌ በደቡብ ሮቤል፣ ሰምዖን፣ ጋድ ብለናል። በሰሜን ዳን፣ አሲር፣ ንፍታሌም ብለናል። በስተምሥራቅ አቅጣጫ ከሙሴ ከአሮንና ከሙሴ ከሌዋውያን ካህናቶች ማለት ነው ከአሮን ልጆች ቀጥሎ ከኋላ በኩል በሚቀመጡት ይሁዳ፣ ይሳኮርና ዛብሎን ናቸው። በስተ ምስራቅ አቅጣጫ ነው አሰፋፈሩ የተመደበለት ቦታ። ነገደ ይሳኮር ከነገደ ዛብሎን እና ከነገደ ይሁዳ ጋር በስተ ምስራቅ አቅጣጫ ነው የሚሰፍሩት። እንደገና ወደ ከነአን ከገቡ በኋላ ስለነኛ ሁለት ተራሮችም እየነገርኳቸው ነበር። የገሪዛን ተራራ እና የጊባል ተራራ የሚባሉ ማለት ነው። የገሪዛን ተራራ በረከት የታወጀበት ነው። እዛ ላይ ሆነው ስድስት ነገዶች እስራኤልን ይባርካሉ። በገሪዛን ተራራ ላይ ሆነው እስራኤልን ከሚባርኩት ነገዶች ከስድስቱ ነገዶች አንዱ የይሳኮር ነገድ ነው። ከሰምኦን ነገድ ጋር፣ ከሌዊ ነገድ ጋር፣ ከይሁዳ ነገድ ጋር፣ ከዮሴፍ ከቢንያም ነገድ ጋር ሆኖ የይሳኮር ነገድ ስድስተኛ ነገድ ሆነው እስራኤልን ለመባረክ በገሪዛን ተራራ ላይ ይቆማል ማለት ነው። በጌባል ተራራ ላይ የሚቆሙት ሮቤል፣ ጋድ፣ አሲር፣ ዛብሎን፣ ዳንና ንፍታሊ ናቸው። ስለዚህ ይሳኮር ለመባረክ የተጠራ ነገድ ነው። በየት ተራራ ላይ? በግሪዛን ተራራ ላይ። ይቅርታም፣ ከዛ ውጭ ሁለት ጊዜ ቆጠራ ተደርጓል። በዘውልቁ ምዕራፍ አንድ ላይ ተደርጓል። በዘሁልቁ ምዕራፍ ሀያ ስድስት ላይ የሕዝብ ቆጠራ ተደርጓል። የእስራኤል ልጆች በዘሁልቁ መጽሐፍ ውስጥ ሁለት ጊዜ ሲቆጠሩ ነው የሚታየው። የመጀመሪያው ቆጠራ ዓላማው እድሜያቸው ከሀያ ዓመት በላይ ያሉትን ለወታደርነት ለመመልመልና ለመከላከል ሲሆን፣ ሁለተኛው ቆጠራ ግን ከነአንን ለመያዝ ለመደራጀት ነበር። ስለዚህ የነገድ ስም የይሳኮር ነገድ በዘሁልቁ ምዕራፍ አንድ ከቁጥር 1 እስከ 46 ላይ ሲቆጠሩ ነገደ ይሳኮር 54400 ነበሩ። ሲቆጠሩ የሌሎቹንም አሳይቻቸዋለሁ ከዚህ በፊት። ዘሁልቁ ምዕራፍ 26 ከቁጥር 5 እስከ 51 ላይ ደግሞ ነገደ ይሳኮር ሲቆጠሩ 64300 ነበሩ። ልበበው ምዕራፍ 1 ላይ 54400፣ ምዕራፍ 26 ላይ 64300 ነበሩ። ቀነሱ ወይስ ጨመሩ ካልን፣ ብዙን የጨመሩት በ ዘጠኝ ሺህ ዘጠኝ መቶ ህዝባቸው በዝቷል። ህዝባቸው በዝቷል። ያዕቆብም አልረገማቸውም። ከያዕቆብ የተረገሙ የምነበሩት እነማን ናቸው? የመጀመሪያዎቹ ሶስቱ ልጆቹ ያዕቆብ የረገማቸው ሮቤል ስምዖንና ሌዊን ነው። ሙሴ ደግሞ በሕይወቱ መጨረሻ ሮቤል ምን እንድንል፣ በሕይወት ይኑር አይሙታል። ስምዖንንስ ምንም አላለ። ዘዳግም ሰላሳ ሶስት ላይ ሄዱ እናንበው። ስለ ሰምዖን ምንም አላልም፣ ምንም አልተናገረም። የሰምዖንን ባህሪ ደግሞ ምን አይነት ባህሪ እንደሆነ ዮሴፍ በግብፅ መደር እንኳን ከሌሎቹ ወንድሞች እናንተ ሰላይ ናቸው ብሎ ለምን ነጥሎ እንዳሰረው ስምዖን ላይ ለምን እንዳነጣጠረ የበኩር ልጁ ሮቤል እያለ ማለት ነው። ያዕቆብ የበኩር ልጅ ሮቤል እያለ ታላቅ ወንድሞ ሮቤል እያለ ነጥሎ ያሰረው ስምዖንን ነው። ቢንያምን እንዲያመጡ ስምዖንን ለምን እንዳሰራው ከባህሪው አስደናቂውን እንትን ነግራቸው ያመለጣችሁ ግቡና ትመለከታ ታዳምጡታላችሁ። ለአገልግሎታችሁ ለህይወታችሁ ስለሚጠቅም ማለት ነው እና ይሄ የይሳቆር ነገድ አልተረገመም። አጥንተ ብርቱ አህያ ነው ለመሸከምም ትከሻውን ዝቅ አደረገም የተባለለት በዘጠኝ ሺህ ዘጠኝ መቶ ነው ቁጥራቸው የጨመረው አርማው በምድረ በዳ ሲጓዙ እንግዲህ የሮቤል ከወገብ በላይ ያለ ሰው ነው አልኳች። ስምዖን የቀጠር በር ነው አርማው። የሌዊ መቅረዝ ነው አስሩ ቅርንጫፍ ያሉት የወርቅ መቅረዙ ማለት ነው። የዛ ምስል ነው። ይሁዳ የአንበሳ ምስል ነው አርማው። ይሣኮር ስንመጣ ልክ እንደ አባትየው እንደተመረቀው እንትን የአህያ ምስል ነው። ስለዚህ ማንም ከሩቅ አይቶ ለምሳሌ የሰው ምስል ሳይ፣ ኦኬ ነገደ ሮቤል እየመጣ ነው ነው የሚለው የአንበሳ ምስል ሲያይ ነገደሩ ይሁዳ እየመጣ ነው ይላል። የመቅረዝ ምስል ካየ ከሩቁ ነገደ ሌዊ እየመጣ ነው፣ የነገደ ሌዊ ሰፈር ነው ይባላል። በሰፈራቸው ማለት ነው። ልክ የአህያ ምስል ደግሞ ሲታይ ኦኬ ነገደ ይሣኮር እዚህ ሰፍሯል፣ ይሄ የነገደ ይሣኮር አካባቢ ነው ይባላል። በየአርማቸው ነው ይቀመጡ የነበረው፣ ይሰፍሩ የነበረው፣ ይጓዙም የነበረው። ስለዚህ የይሣኮር ነገድ አህያኑ ምልክቱ። ይሣኮር እጅግ ብርቱ ሰራተኛ እና ታዛዥም ስለነበር የማንነቱን ባህሪ ከያዕቆብ የምርቃት ቃል ውስጥ ማየት እንችላለን። አንደኛ ይሣኮር አጥንተ ብርቱ አህያ ነው አለ። አጥንተ ብርቱ በጣም ጠንካራና ቻይ የመሆን ምልክት ሲሆን፣ በተለይም ደግሞ አጥንተ ብርቱ አህያ እጅግ ብርቱ ጠንካራ፣ ያለ ድካምና ያለ መታከት ጌታውን የማገልገል ምሳሌ ይችላል። ይሸከማል። ብዙ ነገር ቢደርስበትም ይሸከማል የመሸከም ልብ አለው። ነገደ ይሁዳ በዛ፣ ነገደ ይሣኮር በዛ ነው። እንትን የተባለው የተመሰለው አጥንተ ብርቱ አህያ ነው። መሸከም ይችላል። መሸከም ይችላል። ሁሉን እንደ ባህሪው መሸከም ይችላል። ሁሉን እንደ አመሉ መሸከም ይችላል። እንዲህ አይነት መሪዎች ናቸው ዛሬ ቤተክርስቲያን ውስጥ የሚያስፈልጉት። ሁላችንም የተጠራ ነው ለዚህም ከእናንተ በየዋሃት መንፈስ አቅኑት፣ ደካሞችን ተሸከሙ፣ እርስ በርሳቸው ተቀባበሉ የሚሉ መጽሐፍ ቅዱሳዊ ቃሎች ብዙ አሉ። ስለዚህ ይሣኮር እንዲህ አይነት ባህሪ ነበር። አጥንተ ብርቱ ነው ተብሎዋል። ሁለተኛ በበጎች ጉሮኖ መካከል ያርፋል የተባለለት በበጎች ጉሮኖ መካከል በበጎች ማደሪያ አካባቢ የሚኖር በጎችን የሚያረባ እና የእነርሱንም ደህንነት የሚከታተልና ጠባቂ የበጎች እረኛ ይሣኮር ነጣቂ ተኩላና ሌላም አውሬ መጥቶ የደከመበትን የድካሙን ፍሬ እንዳይወስድ ተክቶ ይጠብቃል። በበጎች ጉሮኖ መካከል ያርፋል ተክቶ ይጠብቃል። በጎቹ ነቅቶ ይጠብቃል። ከተኩላ፣ ከድብ፣ ከነጣቂ አውሬ መንጋውን በጉን የሚጠብቅ ነገድ ነው። ሶስተኛ ለእረፍትም እረፍትም መልካም መሆኗን አየህ። ይሣኮር በጣም ሰራተኛና ታታሪ ሰው ታታሪ ህዝብ ነው። በስራው ገበሬ ሆኖ ሞፈሩን አገላባጭ ነው። ሰዎችንም ለአምልኮ ወደ ተራራ ጠሪ ነው። ነገር ግን በዚህ ሁሉ ስራና ድካሙ ማለት ነው በዚህ ሁሉ ስራና ድካሙ ውስጥ እረፍትን ያውቃል። እረፍት የሰነፍና የታካች የስራ መፍጫና ያለ አግባብ የመዝናኛ ትኬት እንዳይደለ ይሣኮር በብዙ ሰራተኝነትና ድካሙ አስመስክሯል። አጥንተ ብርቱ አህያ ነው። የስራ ሰው ነው። የስራ ባህሪ ያላቸው ናቸው። ይሰራሉ። ስንፍና የለባቸው ሲመርቀው ሌላ አራተኛው ምድሪቱም የለማች መሆኗን አየ ነው የሚለው። ምድሪቱም የለማች መሆኗን አየ። ይሣኮር የሚያዩን ምድር ሌሎችንም ማየትን ያያሉ። ነገር ግን ያዩትንና የተመለከቱትን እንዴት እንደሚረዱትና እንደሚያጣጥሙት የሰዎች አመለካከት የተለያየ ነው ይሣኮር። የሰው አይን በግላጩ ከሚያዩ ባሻገር ማየት የሚችሉ አይኖች ነበሩት። አንዱ የተቃጠለና የተቃጠለን ምድርና ምድረ በዳን ሲያይ፣ ይሣኮር ግን በመስኖ ሊለማ የሚችል ለምና ፍሬያማ ምድርን የተመለከተ ጥቂት ቢሰራ ሊከናወን የሚችለውን ትልቅ ነገር አርቆ አጤነ ማለት ነው። የምድሪቱን አቅም በሚገባ መዝኖ ተረዳ ማለት ነው። ለምሳሌ አስራ ሁለቱ ሰላዮች ዶክተር ማይልስ ሙንሮ ደግሞ እንዳለው በመጽሐፉ ላይ በዛፍሬ ትልቅ ጫካ፣ በስንዴ ቅንጣት ብዙ ምርት አለ ማለት ነው። በዛፍሬ አንድ የዛፍሬን ስንተክል ጫካን እያሰብን ማለት ነው። ከዛፍሬ ጀርባ ትልቅ ጫካ እንዳለ፣ አንድ የስንዴ ቅንጣት ስትቀበር ብዙ ምርት እንደምንጠብቅ፣ አንድ የበቆሎ ፍሬ ዘር ስንት ስንል ወይ ስድስት ልጥፍ ወይ አራት ልጥፍ ይዞ አገዳው ያድጋል ማለት ነው። የለማሽ መሆኗ ምድር የምድሪቱ አምስተኛ ትከሻውን ለመሸከም ዝቅ ያደረገ በስራም ገበሬ የሆነ ነው። ለመሸከም ትከሻን ዝቅ ማድረግ የትህትና የመታዘዝ ራስን የማዋረድ ምልክት ነው። ሌሎችን ለማገልገል ፍቃደኛ መሆንንም የራስን አሳብ መጣልንና ለሌሎች ማደርን ያመለክታል። በስራ ገበሬ ሆነ። ትከሻን ዝቅ ማድረግ ቀንበርን ለመሸከም ፍቃደኛ መሆንን ያሳያል። ቀንበርን መሸከም አንገትን ምን ያደርጋል? ይመልጣል ያቆስላል ያደክማል ይህ የይሳኮር ባህሪ የጌታ ኢየሱስን ባህሪ ነው አብ አባቱ የሁላችንን በደል በእርሱ ላይ ሲያኖር እርግማናችንን ሲሸክም ዝቅ ሲል ዝቅ ሲል ለሞት እንኳ ያውም ለመስቀል ሞት ሲታዘዝ እናየዋል በመሳፍንት ዘመን ሁለት ሰዎች በዚህ ስም ተጠርተዋል ከይሳኮር ነገድ ማለት ከይሳኮር ነገድ እንደሆኑ የወጡ ሰዎች አሉ ከየነገዱ በጣም መጽሐፍ ቅዱስ ላይ ታዋቂ ማለት ነው። ከይሣኮር ነገድ ግን ሁለት ሰዎች ወጥተዋል መስፍንና ንጉስ ማለት ነው። አንደኛ ቶላ የሚባል ማለት ነው መሳፍንት አስር ቁጥር አንድ ላይ ሀያ ሶስት ዓመት በእስራኤል ላይ የፈረደ ቶላ የሚባል መስፍን ነበር። ሁለተኛ ደግሞ ባኦስ የሚባል ከይሣኮር ነገድ በአንደኛ ነገስት አስራ አምስት ከቁጥር ሀያ ሰባት እስከ ሰላሳ አራት ላይ በእስራኤሉ ሁሉ ላይ በቴርሳ ንጉስ ሆነው ሀያ አራት ዓመት ነገሰ ይላል። ከዚህ ነገድ የወጡ ናቸው። ከይሳኮር ነገድ ይሳኮር አጥንተ ብርቱ አህያ ተብሎ ከመመሰሉ የተነሳ ብዙ መከራና ችግር፣ ልዩ ልዩ ፈተና ችሎና ታግሶ ማለፍ መሸከም ይችላል፣ መከራ መቋቋም ይችላል። ለመሸከም ትከሻውን ዝቅ ማድረጉ የሚያሳየው ምኑን ነው? ታዛዥነቱ፣ ትህትናው ነው። የሚጫንበትን ሸክም ለመሸከም ለጌታው ፈቃደኛና ታዛዥ ነው። ሰው በታናሽነቱ ይላል ምሳሌ ላይ ቀንበር ቢሸከም መልካም ነው። እነውም እግዚአብሔር አሸክሞታልና ዝም ይበል፣ አፉንም በአፈር ውስጥ ያኖር ነው የሚለዋል። ዝም ይበል አያጉርም ነው። ሰው በታናሽነቱ ቀንበር ቢሸከም ማንኛውንም ጌታው የሚጭንበትን ሸክም ለመሸከም የይሣኮር ነገድ አላጉረመረምም፣ እምቢ ያላለ ፈቃደኛና ታዛዥ ነበር፣ ታዛዥ ነበር። አህያ የማይጨንበት ነገር የለም። ይሣኮር አጥንተ ብርቱ አህያ ነው የተባለው፣ እማ የማይጫንበት ለምሳሌ አህያ ማለት ነው። ከሰል እንጭንበታለን፣ እንጨት እንጭንበታለን፣ ድንጋይ እንጭንበታለን፣ የውሃ ጀሪካን እንጭንበታለን፣ ሰው ይጫንበታል፣ ጋሪ ይሆናል፣ ይጎትታል፣ እህል ይጫንበታል፣ ቀንበር ተጭኖ ይታረስበታል፣ ወዘተ። የማይጫንበት የለም። ይሣኮር እንዲህ ነበር። ትከሻውን ለመሸከም ዝቅ አደረገ። ኢየሱስም መስቀል ለመሸከም የአብን ፍቃድ ለመፈጸም ዝቅ አለ። የሞትን ጽዋ ለመጠጣት ፈቃደኛ ሆነ። መታዘዝ ለጌታ ኢየሱስ ከባድ ነው። ምክንያቱም ካላችሁ ከዘላለም ዘመናት በፊትም ሲያዝ ነው የኖረው እንጂ ሲታዘዝ አልኖረም። ሲያዝን የኖረው ዝቅ ብሎ ግን እግር አጠበ። ሰውን ለማዳን ሚሽኑም ቪዥኑም ይሄ ስለሆነ ሲያዝ የኖረው ጌታ ሰው ሆነና፣ ሊታዘዝ መጣ። ዝቅ አለ። የፈጠረውን እግር ሊያጥብ ተነሳ። የፈጠረውን የጴጥሮስን እግር ሊያጥብ ተነሳ። ሙሴ ስለ ይሳኮር እንዲህ አለ፣ ይሳኮር ሆይ በድንኳን ውስጥ ደስ ይበላቸው፣ የተሰወረውን የአሽሮውን መዝገብ የባህሩንም ባለጠግነት ይጠባሉና፣ አህዛብን ወደ ተራራው ይጠራሉ በዚያ የጽድቅ መስዋዕት ይሰዋሉ ነው ያለው፣ በዘዳግም 33 ከቁጥር 18 እስከ 19 ማለት ነው። እንግዲህ ያዕቆብም መልካም ነገር የተናገረለት እንደገና ደግሞ ሙሴም ስለ ይሳኮር ነገድ ይሄንን የተናገረው የባህሩ በባህር ውስጥ ያለውን ምን ያደርጋሉ? ይጠባሉ ነው የተባለለት ነገደ ይሳኮር። ይሳኮር ሆይ በድንኳን ውስጥ ደስ ይበላቸው፣ የተሰወረውን የአሸዋውን መዝገብ በአሸዋ ውስጥ ምን አለ? ምን ማዕድን አለ? ምን የከበረ ሀብት አለ? አህዛብንም ወደ ተራሩ ይጠራሉ፣ የባህሩንም ባለጠግነት ይጠባሉ። በባህር ውስጥ ምን አለ? ያንን ባለጠግነት ምን ምን ይኖራል? አሁን በአገር በዘመናችን ነዳጅ ያወጣሉ፣ ማዕድናትን ያወጣሉ፣ አሳዎችን ያወጣሉ ለተለያየ የይሣኮር ነገድ የተሰጠ ሙሴ በዘዳግም 33 ላይ የሚናገረው ይሄ ነው። ስለዚህ ስለ አምስተኛ ልጁ ሰሞኑን ሮቤልን፣ ስምኦንን፣ ሌዊ፣ ይሁዳን አራቱን ነገዶች ያዕቆብን እንዳላቸው ሙሴምን እንዳላቸው በደንብ እያውንትን እያልኩኝ ነግሬያቸዋለሁ። ዛሬ ስለ ነገደ ይሣኮር ማለት ነው የነገርኳቸው። እንግዲህ ደጋግሜ እንዳልኩት በመጨረሻ የዛሬውን ክፍለ ጊዜ የምናጠናቅቀው ማለት ነው። ሮቤል አርማው በእስራኤል ልጆች ፊት በሚሄዱበት ጊዜ ማለት ነው አርማው የነገደ ሮቤል የሰው ምስል ነው። ከወገብ በላይ መጽሐፍ ቅዱስም ሁሉም በየአርማቸው ይስፈሩ ነው ያለው እግዚአብሔር ማለት ነው። ስለዚህ የሮቤል ነገር የሰው ምስል ነው ብለናል። አባትየው ያዕቆብ ሮቤልን የመሰለው በምንድን ነው? በሚዋልል ውሃ ነው። ስምዖንና ሌዊን ግን የመሰለው በአመፅ ሰይፈን፣ የመሰላቸው ይሁዳን በአንበሳ ደቡልን፣ የመሰለው ይሳኮን ግን በአጥንተ ብርቱ አህያን የመሰለ። ሮቤል የሰው ምስል ይዞ ነው ከፊት ለፊት የሚሄደው ቀጥሎ ስምዖን የቀጠር በር ነው የቀጠር በር ነው ምልክቱ ማለት ነው ማንም ሰው የቀጠር በር ካየ ኦኬ ነገደ ስምዖን እየመጣ ነው ነው የሚለው ይሄ የነገደ ስምዖን ሰፈር ነው ነው የሚለው የሌዊ ደግሞ የመቅረዝ ምስል ነው ስለዚህ ባንዲራውን ከፊት እያውለበለበ ሲሄድ ማንም ሰው በሩቅ ሲያይ የወርቅ ምስል የወርቅ መቅረዝ የመቅረዝ ምስል ሲያይ ኦኬ ይሄ የነገደ ሌዊ ሰፈር ነው ነው የሚለው ልክ እንዲሁ ይሁዳ ጋር ስንመጣ ይሁዳ ደግሞ አንበሳ ነው፣ ምስሉ አርማው አንበሳ ነው። በመገናኛው ድንኳን ዙሪያ በስተ ምሥራቅ አቅጣጫ ሲሰፍርም ያንን አርማ ነው ተክሎ እንትን የሚለው ሲጓዝም ያንን አርማ ነው ነቅሎ ከፍለፊት እንትን የሚለው ቃሉ ላይ እንደሚናገረው ማለት ነው። ስለዚህ ማንም ሰው ከሩቅ የአንበሳ ምስል ካየ ኦኬ ነገደ ይሁዳ እየመጣ ነው፣ ይሄ የነገደ ይሁዳ ሰፈር ነው ነው የሚባለው ይሳኮር ጋር ደግሞ ስንመጣ የይሳኮር ልክ እንደተባለው አርማቸው ምንድን ነው? አህያ ነው፣ የአህያ ምስል ነው። ልክ አባታቸው ያዕቆብ እንደመረቃቸው ይሳኮር አጥንተ ብርቱ አህያ ነው እንዳለው። ስለዚህ በመገናኛው ድንኳን ዙሪያ በስተ ምስራቅ አቅጣጫ ሲሰፍሩ እነሱ ከይሳኮር ይሁዳና ዛብሎን ሶስቱ ነገዶች በስተ ምስራቅ አቅጣጫ ነው የሚሰፍሩት። እንዳልኩት ነገደ ይሁዳ የአንበሳው ምስል ይተክላል፣ ይሳኮር የአህያ ምስል ይተክላል። ስለዚህ ማንም ሰው ከሩቅ ማለት ነው የአህያ ምስል ሳይ ይሄ የነገደ የይሳኮር ሰፈር ነው ነው የሚለው። ሲጓዙም ነገደ ይሳኮር እየመጣ ነው ነው የሚባለው። በዛ ነው የሚለዩት፣ ዘውልቆ ላይ እንደሚናገረው ማለት ነው። ስለዚህ ዛሬ የይሳኮርን ነገድ ጨርሼላቸዋለሁ። ነገ በተመሳሳይ በኢትዮጵያ ሰዓት አንቆጣጠር፣ ጠዋት ማለዳ አራት ሰዓት ላይ መብራት ካለ ኔትወርክ ካልጠፋው አራት ሰዓት ላይ በሰዋት ላይ እገባለሁኝ። በተረፈ ከዚህ በፊት ያመለጣቸውን በጣም ብታውቁት የነኝን የነገደ እስራኤልን ታሪክ አስራ ሁለቱን ያዕቆብን ልጆች አወቀን ማለት መጽሐፍ ቅዱስ ቅልል ነው የሚለ ስናነበው በደንብ ይገባናል። ዋናው የተመሰረተው እዛ ስለሆነ መሰረቱን ይዘን ፍሰቱን ተከተለ ስንመጣ መጽሐፍ ቅዱስ ማንም በእንትን ባይለን እያነበብን ይገባል። በነኝ ላይ ነው የተሰራው። ጌታ ኢየሱስ ከማን ዘር እንኳን እንደመጣ የዘር ትውልድ አድርጎ ለምን ከይሁዳ ነገድ እንደመጣ ባለፈው አስተምር የለው። ስለዚህ ያመለጣቸውን ግቡና አዳምጡ። ላይክ፣ ሼር በማድረግ ሰብስክራይብ በማድረግ በዚህ በአንጾኪያ መንፈሳዊ ፕሮግራም የሚተላለፉትን ተከታተሉ። ያልገባቸው የተወዛገባችሁበት ጥያቄ የፈጠረባችሁ ነገር ካለ ጠይቁኝ፣ እኔ የምመልሳለሁኝ ባለመታከት። በተረፈ ጸጋው በነገር ሁሉ ይብዛላችሁ፣ እግዚአብሔር ይባርካችሁ። ሰላም ሆኑ።